ሰላም ሰላም ፋሚሊያንስ እንዴት ናቸው? በዛሬ ቪዲዮአችን ከኢቲፋስት አንሎከር ዌብሳይት ቱሉን እንዴት እንደምትከራዩ ስቴፕ ባይ ስቴፕ አሳያቸዋለሁኝ። ተከታተሉኝ። ሰርቬራችን ከከፈትን በኋላ ሰርቪስ ሊስቱ ጋር እንገባለን። ከዛኛ የምንፈልገው አሁን ክራይ ስለሆነ ሪሞት ሰርቪስ የሚለውን አንዴ ፕሊስ እናደርጋለን ከሚመጣልን ሊስቶች እኛ ዛሬ ለመግዛት የፈለግነውን ቱልስ መርጠን ፕሊስ ኦርደር ማድረግ ብቻ ነው። ለምሳሌ ላሳያቸው እና እነኛ አሁን የምትመለከቱት ቱልስ በፈለጋችሁ ሰዓት ተከራይታችሁ መጠቀም የምትችሉት ቱሎች ናቸው። እና ለዛሬ እኔ ዲፍቲ ስለፈለግኩኝ ይፊት ከመረጥኩኝ አያግር የሚለውን አንዴ ቲክ አደርጋለሁኝ። ከዛ በኋላ ፕሊስ አን ኦርደር ይላለሁኝ። ከዛ ከሰርቫራችን ልን የሚሰጠውን ዩዘር ነምና ፓስወርዱን ይጠብቃለሁኝ። አሁን ኦርዲራችን ኢን ፕሮሰስ ስላ ስለሆነ ሰርቬር ሪፍሬሽ ሪፍሬሽ እያደረግን እንጠብቃለን። ምንም አይቆይም። ቢያንስ በዛ በኋላ ሁለት ምናምን በቅር ነው አያልፍም ከዛ በላይ። አሁን ይሄን ሰክሰስ ብለዋል። ይው የተሰጠልኝ ዩዘር ነም ፓስወርዱን ፔስት አደርጋለሁኝ። ከዛ ሎጊን፣ እንደምትመለከቱት ቶላችን ሎጊን ሰክሰስ ሆነዋል። በዚህ ልክ ለመከራየት የምትፈልጉትን ቱልስ ተከራይታችሁ መጠቀም ትችላላችሁ። ይመቻችሁ።